የወር ልጅ አለቀ የሚባል ነገር የለም። አረባክሽ ካሳሰራችሁት በኋላ ነው እንዴ? አለቀ ነገር የለም የምትል ቆይ፣ ታስራችሁ አታውቁም። እሱም አናቃለን ተሬ የሆኑ ለምንድነው ይሄን ያህል ከባድ ያደረጋችሁት? እኛ ሰርቀን እንጂ ገለን ታስረን አናቅም። አንቺ ጓደኛ ባጠፋሽ ነገር ነው ተምቹ እየተሰቃየ ያለው ይሄን ልጅ ስለ አንተም ሆነ ስለ ጓደኛ አንድ ያውርት አጠቅም። በአፍማ ሁሉም ሰው ነው ሲያነሳ ሲጥለ የሚውለው እንደሱማ አውነቴን ነው ግን ስንወድ ማንም ዞሮ ላያየን፣ ይህን ያህል ማ ውለታ ምንረሳ አድርገህ አትቁጠረን። አንተ እኮ ደምህን ነው የሰጠህን። እኛ እንደዚህ አደረግን ብለን መልካምነታችንን ስንዘረዝር ምንሆን ሰዎች አይደለን። ቢሆንም እኔ አስታዋሽም ሳያስፈልገኝ ያደረክልኝን አልረሳም። እሺ፣ ቆይ አሁን ምኑ ነው የምትይኝ? ጆሮ ጓደኛዬ ይህ ሳሎን ቁጭ ብላ ታብዳለች። አንተ ደግሞ እንደዚህ የሆነ እዚህ ቁጭ ብላል። እማዬ፣ አሁንስ እያበዛችሁ ነው። የእሷ ጉድ መቼም ማለቂያ የለውም። ደግሞ ምን ሆነች? እኔ እሷን ነጻ ለማውጣት እላይ ታች እላለሁ። እሷ እድሜ ልክን ለራሴ ቅርታ አታደርግም ትለኛለች። ቆይ ምን አድርጋ ነው? ንገረኝ እንጂ። የእርግብን ፍቅረኛ አገኙት። የት? ድንብላል ምግብ ይዛለት ስ ተከታትዬ ደረስኩበት። ከዚያስ? ከዚያ ማለ ፖሊሶች ተናግሬ ያሳስኩት። ምን? እንዴት ማለት? እንዴት እንደዚህ ታደርጋለህ? እንዲ የዚህ ቤት ሰዎች ምን ሆናችኋል? ቆይ ስለ ልጁ ሳወራችሁ ለምደ እንደዚህ የምትሆኑት እንዴት ነው? ማንደነግጠው እኮ ንገርኛ ምን ሆናችኋል? ልጁ እኮ የእርግብ ፍቅረኛ ሳይሆን ያህና ጓደኛ ነው። ምንደም ታሪ ልጁ እርግብን የቀረባት ልክ እንደተናገረው ከውጭ የመጣ ሰው ሆኖ ይሄን ያህል እንደማጠላ ታውቃለሁ። ጣልቻት እኮ አይደለም። እሺ፣ እና ታዲያ ምን ሆናችሁ ነው እሱን አይጠይቅም። ለነገሩ እናንተ እየሆናችሁትን አትናገሩ። ለማንኛውም እኔ አባት ነ፣ ባለህበት ቦታ በሙሉ አለሁ። አመሰግናለሁ ፋዘሪ ምን ሆናል? አረ ምንም አሉት። ዘሪም የደወለው አይ፣ አይደለም። እና ታዲያ ማን ነው ፋዘሪ? በቃ አይተውት እንዴ? አሲር አሁንስ በዛው ማን የደወለው? ሰላም ለእናንተ ይሁን። ወደ ቻናላችን ቤተሰቦች በያላችሁበት ሰላማችሁ፣ እዛ እንኳን ደህና መጣችሁ ወደ ቻናላችን ዛሬም እንደተለመደው በተለመደው ሰዓት ተወዳጁ ቤተሰባዊ ድራማ የሆነውን ኖላዊን ዘንላችሁ መጥተናል። እንግዲህ ኖላዊ በብዙ ክፍል እያጓጓን እዚህ ላይ ደርሷ። በጣም ደስ የሚል ድራማ ነው። ሁላችንም እንደወደድ ነው። እንደውም በሌላ ድራማ መጥተው ነበር፣ ግን ሁሉም ምርጫቸው ኖላዊ ነው እና አሁን አሁን ላይ ወደ መጨረሻው እየተቃረበ ይመስላል። በጣም አጓጊ ሆኗል። እና በዛሬው ክፍል በጣም ብዙ አዳዲስ ነገሮች ተከስተዋል። ወይዘሮ ባዩሽ እንግዲህ በራሷ በቀጠረችው ሰው በገንዘብ ገድሏታል። ገንዘብ ከሷ የበለጠ ሌላ ሰው ስለከፈለው ማለት ነው። እንግዲህ ምንም ሳይራራ ነው የገደላት። በሌላ በኩል ተምቹ እስር ቤት በመግባቱ ብዙ ሰዎች በሱ ምክንያት ተጨንቀዋል። እና ይህንን ይዘንላችሁ መጥተናል። አብራችሁ እስከመጨረሻው ቆዩ። የተመቻችሁ ነው እንግዲህ፣ አልተመቻችሁ ማንም የሚያስገድዳችሁ ነገር የለም። ዩቱብ ላይ በሰላሳ ሴኮንድ ብዙ ቪዲዮዎችን ለቀቀል መርጣችሁ የማየት እናንተ ምርጫ ነው። ስለዚህ የምትከታተሉን ግን እጅግ በጣም እናመሰግናለን። እንግዲህ ሁላችንም እንደምናውቀው ተምቹ በእርግ ምክንያት ደህና ከጎዳና ወጥቶ የነበረውን ከጎዳና ተመልሶ ወጥቶ ጎዳና ላይ ወድቆ ነበር። በድምብላል በኩል ብዙ ነገሮችን እሷ የምግብ ምንም እየወሰደችለት ከወደቀበት ተጽናንቶ ነበር። ዙሮም ዙሮ እሷ ብታነሰውም በእሷ በኩል ደግሞ ወደ እስር ቤት እንድትገባ እንዲገባ ምክንያቱ ነዋለች ማለት ነው። ምክንያቱም እሷ ቤት ውስጥ በምትወስደው ምግብ ነው ተከታትሎ ምናሴም የደረሰበት እና ምናሴ የተምቹን ንጹህነት ሳያቅ ሳያረጋግጥ እናቱን የረዳ መስሎት ተምቹን እስር ቤት ከቶታል እና ፖሊሶቹ ምንም ሳያጣሩ ወደ እስር ቤት ወስደው ምርመራ ያደረጉበት ይዘውት ሄደዋል። በዛም በኩል ድም ብላል ከሱ ቆይታ ተመልሳ ስትመጣ ሃኒቾ ቤት ስላገኘቻት እሱን ልታሳይኝ ይፈልጋለሁ እና ውሰጂኝ ብላ እዛት ሄደች። ነገር ግን ከነበረበት ቦታ አላገኘችውም። አንድ ጆን ፈርታ ነበር። ምክንያቱም ወይዘሮ ባይሽ አግንተው ይሆናል፣ እሷ ካገኘች ደግሞ ታስገድለዋለች ብላ በጣም ተጨንቃ ነበር እና ቀኑ ሙሉ ሲፈልጉት ሲፈልጉት ቶሎ አላገኙትም። ከቤት ሲመጣ ግን ሌላ አዲስ ታሪክ ተፈጥሯለኝ እና ሁላቸውም ቤት ውስጥ ጠፍተው ነው የዋሉ እና ወይዘሮ ሜላት ብቻ ነበረች ዜጎች የዋለችው ቤት ውስጥ እና የጠፍታችሁ ነው ብላ ምናሴን ስጠይቀው ምንም ሰላም ምናምን ሳይል ወደ ጉዳይ ገብቶ እና ዛሬ የሰራሁትን ነገር አታምኝም፣ በጣም ደስ ብሎኛል ብሎ ተምቹን እንዳሳሰረው ነገራት። እሷ ግን በጣም እየዘነገጠችው፣ ምክንያቱም እሱ ምንም አይነት ጥፋት እንደሌለበት እጁ እንደሌለበት ከዚህ በፊት አባባ ኖላዊ መጥተው ለምኗታል። እዚህ ነገር ውስጥ የከተትኩት እንችል ልጅ እንዲያገኝ እውነቱን እንዲመረምርልኝ ኔ ነው እና እባክሽ እንዳታሳስሩ ብሎ መጀመሪያ ነገሩን ሲያቃባባ ኖረው መተው ና ምናዋት ነበር በዛ ምክንያት እሱን አታሳስረውም እናም ደግሞ የጆሮ ሙለታ ስላለባት ያው ጆሮ ማለት ምን ያህል እንደሚወደው ተምቹን እንግዲህ ሁላቸውም ስለሚያውቁሱ ሙለታ ስላለበት ደም ስለለገሳት አሳልፋ ላለመስጠት በዚህም ምክንያት ቃል ስለገባች ይህን ነገር ግን በእሷ ቤተሰብ ስለተደረገ በጣም ደንግጣለች ምናሴ ግን እኔ ምንም ባደረኩት ነገር አልጸጸትም። ስለዚህ እኔ ላንቺ ብዬ ነው ያደረኩት። ምክንያቱም እሱ ሲታሰር እርግብ ያለችበትን ቦታ ይጠቁማለኝ። እርግብ ተያዘች ማለት ደግሞ ባዩሽ ላይ መስክራ፣ አንቺም ባዩሽን ከመግደል ትቆጠብ ያለሽ አንሳር ቤት አትገቢም ብሎ ለአባቱ ለእናቱ ጥሩ ነገር በማሰብ ነበር እዚህ ነገር ውስጥ የገባው። እናም ሰላሚና መጣ፣ ምሆናችሁ ነው ቤት ውስጥ ሁላችሁም ድብር ውስጥ ትገብታችኋል። የድብርት መድኃኒት የረጫችሁ ሰው አለ እንዴ ምናም ብላ ሾፈች እና ሁሉንም ነገር ነገራት። እሷም እዚህ ነገሩ እጁ እንዳሌለበት ነገረችና በጣም ተጸጸተ። እውነቱን አወቀ ማለት ነው። አኒቸም እንደ ከዋለችበት ላ ስትመጣ እና ባዩሽ ቀድማናለች ብላ ለእናቷ ብትነግራትም እሷ አደለችም ምን ሲያሳስሮት ነው ብላ ነገረቻት። በጣም ደንግጣለች። በጣም ስታሳፍራላችሁ እንዴት አይነት እንደዚህ አይነት ስራ ትሰራላችሁ፣ ብላ በጣም ደንግጣ በተደጋጋሚ ለጆሮ ስልክ ስትደውልለት ጆሮ ለማንሳት ፈቃደኛ አይደለም። ከአባባን ወላይ ጋር እየፈለጉት ነበር፣ ታምቹን እና ደግሟቸው ደክሟቸው ቁጭ ብለው እያለ እያወሩ ነበር እና ለምንድን ነው ሀኒጆ ሀኒ የምታውቅ ከሆነ እሷን ጠይቀህ ያለቦትን ቦታ ማታሳውቅህ የማታገኘውን የማንንም እርዳታ ለማግኘት አልፈልግም። ማንንም እርዳታ አልጠይቅም፣ በተለይ ደግሞ ሀኒን አልጠይቅም ብሎ አባባ ኖላዊን አናደዳቸው እና ምክንያቱም እንዴት እሷን ማንም ናት ወይ ለአንተ እንዴት ማንም ትላት አለ ብለው ተናደዱ። በዚህ ምክንያት እንደውም በቃ ይተወኝ ብሎ ጥሏቸው ሄደን፣ ግን አባባ ኖላዊ በጣም የይቅርታ ሰው ናቸው። እውነት ለመናገር በጣም ነው ደስ የሚሉና፣ አሁን ልጁ ነው ቢያጠፋም? እንደ ልጅ ቆርጠው እንደ ቆጥረው አይቀየሙትም። እሱን ተመልሶ በደቂቃ ውስጥ ተሰጽቶ ይቅርታ ስለሚጠይቅ እቤት ድረስ ተያይዘው ሄዱ። ከዛም እንደውም ለምንድን ነው የተጣላችሁ ምክንያቱን እስከ ዛሬ ማያውቁም። እሱና ሀኒ ለምን እንደተጣሉ ደግሞ ደጋግሞ ሲጠይቀው ምንም ምክንያቱን አጠይቁኝ እያለ እንደውም ከዚህ በኋላ ምክንያቱን እጠይቁኝ ከሆነ ይሄዳለሁ እያለ እያስፈራራ በላ አልፈተኛ ብለው እንግዲህ አስተኙት ማለት ነው። እናም ሀኒችን በተደጋጋሚ ስደውል ስደውል እሱ ለማንሳት ፈቃደኛ አልሆነም። ሀኒ ደግሞ የው መታሰሩን ልትነግረው ነበረ በተከታታይ ስደውልለት የነበረ ስልክ አላነሳላ ሲል በጠዋት ቀጥታ መጣች። መታን በሩን ዘግታ አትሄድም ብላ እውነቱን ነገረችው። በዚህም በጣም ተናዶ እነ ሰላሚና ቤት ድረስ ቀጥታ ሂዶ እንግዲህ ጉሮሮውን ያነቀው የ የምናሴን ማለት ነው። እና በዚህ ምክንያት ሰላሜና አገልግላ እንግዲህ ለምን እንደዚህ ታደርጋለህ ጭራሽ ምናምን ብላ እሷም ተናዳ ተናገረችው። እናም እናትየዋ መጣ፣ እሱ ጓደኛው ነው እንደዚህ ቢናደድ ቢበሳጭም ይገባዋል ምናምን ብለው ብቻ ተናዱ ተናግሯቸው ወጥቶ ሄደ። ወጥቶም ሂዶ ቁጭ ብሎ እያዘነ እያለ እንግዲህ እስከ መጨረሻ ወይዘሮ ሜላት ውለተው ስላለባት እሱን ለማስፈታተኝ ተምቹን ለማስፈታተኝ ብዙ ርቀቶችን ይሄዳለች። ፖሊስ ጣቢያ ድረስ ይዳ ሁሉ ነገር ነግራለች። የነበራትን ሁሉ መረጃ አሳልፋ ለፖሊስ ሰጥታለች። እነሱ መርምረው እንዲለቁት ማለት ነው እና በቅርብ ይፈታል ብላ በጣም ደስ አለው። እና ውለታሽን አረሳም ብሎ በዚህ ምክንያት ተናደደ። አባባኑ ረም ተናደው ነበር። እንዴት ያን የህጅ ለምኛት እንዴት ታሳስረዋለች? እሷ ናት ያሳሰረችው ብሎ ስጠርጥረው ነበር። ሀኒቾ ግን ማየ እጇ እንደሌለበት እርግጠኛ ነኝ፣ እሷ ጥፋት የለባትም ብትልሳቸው ግን አላመኗቸውም። በዚህም ምክንያት እንደውም ሀኒቾን ተናግሯት ተናግረው ሀኒቾ ሀኒቾም እየተነፋረቀች ነበር። የሆነ ነገር ስትባል ማልቀስ ትወዳለች እሷ። እና አሁን ላይ አባባ ኖላዊም እና የሀኒቾ ፍቅር በጣም ነው እየቀነሰ ያለው ምክንያቱም ውሎ ማዳሯ መዛቤት ነው። አባባኑ ላይ ራሳቸው ናቸው ምግብ እየሰሩ ከጆሮ ጋር ነው አሁን ላይ ጆሮ ነው አብራቸው የሚውለው የሚያመሸውም የሚያድረው እሱ ብቻ ነው እንጂ ሀኒቾ ጥላቸዋለች አለች መቼም አባዬን ጥዬ ምናምን እያለች ስትፎክር እንዳልነበር ሁሉ እናም በሚያሳዝን ሁኔታ የወይዘሮ ባዩሽን መጨረሻ በዛሬው ክፍል ተጠናቋል እና ተታርፋለች አታርፍ የሚለውን አብረን የምናይ ይሆናል ማለት ነው በቀጠረችው ሰውዬ ምክንያት ሜሮንን ተጠቅሞ ማታ ተቀጣጥረው ብሩን እንድሰጣት ካደረገ በኋላ እንግዲህ እሱ ሊገላት ነው ያሰበው። ከዛም በፊት እንደውም ተምቹ እንደተያዘ ሲነግራት በጣም ደንግጣ ነበር። ምክንያቱም እርግብ ከጠቆመ ትያዛለች እና እኔን ትመሳክርብኛለች ብላ ስለ ስለገመተች እንደውም ፖሊስ ጣቢያ ደ- ድረስ ድፈው እንደምንም ብለህ እሱን ግደለው ለራስህ ሰትል ብላ እየዛታች ነበረ። በዚህም ምክንያት ሜሮንንም ጠየቀቻት፣ እርዳታዋን ጠየቀቻት። ከዚህ በፊት እንዴት እንደምታውቀው እንዴት እንደሚተዋወቁ፣ ግንኙነታቸው ምን ደረጃ ላይ እንዳለ እሷም ያለውነት ነታ ነገረቻት። እናም በእስከ መጨረሻ ቀጥሮ ማታ ላይ ተሸሽጎ ማለት ነው። ብሯን ንሷ አትቀበል ሜሮን እሷን በጥፊ ብሎ ሸኝቶ፣ እንግዲህ መጥቶ ከአንቺ ሶስት ጥፍ ተከፍሎኝ እንድ ገላ ታዝዥ አለውና በጣም አዝናለው ብሎ እንግዲህ ተኩሶባትኝ ሂዷል። እሷም ያሳደጉት ቡችላ መልሶ ነከሰኝ ብላ ተርታ፣ በስከ መጨረሻ እንግዲህ ባዩሽ የክፉ ሰው መጨረሻ ይሄ ነው። በእርግጥ ስራዋ ነው፣ በራሷ ላይ ነው እንደዚህ የፈረደችው ራሷ ናት። መጀመሪያ መጥፎ ስራ ውስጥ ትገባ ይህ አይቀርላትም ነበር። እና ትድናለች የሚለውን እስኪ አብረን ምና ይሆናል በቀጣይ ክፍል።